ቤተሰቦች እንደምን አላችሁ? በያላችሁበት ሰላም ነው ያብዛላችሁ። ቃል ኪዳን አበራ ነኝ። የምገኘው በካታር ዶሃ ነው። አባ ሁሙር በሚባልበት አካባቢ ነው የምገኘው። በዚህም እንግዲህ ዲምፕል ቢዩቲ ሳሎን እና ስፓ ተገኝቻለሁ። በውስጡ ምን አገልግሎት ይሰጣል የሚለውን ወደ እናንተ አስቀኛችኋለሁ። እንደ ሴት ካስክ በጣም ነው የሚከብደኝ። በተለይ ደግሞ በዚህ ሀገር ሙቀት ካስክ እንዴት ነው የሚለውን እኔም ገብቼ ተውቤ ወደ እናንተ ስለማሳይ ቆይታ ምን ይመስላል፣ በውስጡ ያለው አገልግሎት፣ የሚሰጠው አገልግሎት ምን የተለየ ነገር አለ የሚለው ነገር አስቀኛችኋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። መልካም

ቤቶች ፀጉር፣ እንዴት ነሽ? በጣም እኔም ደስ ብሎኛል። በድጋሚ ተገናኘን ደስ ሲል፣ እንዴት እንደሚያምር ጸጉር ቤቱ በጣም ነው የወደድኩት። ዲምፕል ቢዩቲ ሳሎን እኔም በጣም ደስ ብሎኛል። ይሄ ነገር ትርጓሜውን ያገኘሁለት መሰለኝ። ዲምፕል ቢዩቲ ሳሎን እዚህ ጋ ባለችው ነው መጣችልኝ ብራንድ ሆነች። ደስ ብሎኛል። ዛሬ እንግዲህ በዚህ ምን ምን አገልግሎት እንደምትሰጡ ለተመልካቾቻችን ላሳይ ነው። እኔም በካታር እስኪ ምን ምን ይመስላል የሴቶች የውበት አጠባበቅ እንደሆነ ላይ ነው እንግዲህ ኢትዮጵያን ለማምጣት እዚህ ሞክረናል። ሁሉንም አይነት ሰርቪስ እንሰጣለን። እስፔሻሊ ይሄ ቤት ደግሞ የመጀመሪያውን ወይባ ጢስ የጀመርንበት ቤት ነው። ስለዚህ የምትፈልጊው ነገር ሁሉ አለን ብዬ አስባለሁ። ቀልይ መልካም ስለዚህ ገባ ብዬ ወደ ውስጥ እንግዲህ እዚ ውዋ ባለ ብዬ ከቤቴዝም ቤተ ነስቼ ነው የመጣው። ደስ የሚል ፈገግታ፣ እንዴት በፈገግታ እንደተቀበለች የምታስበኝ እሷ ናት። ጽጉዬ የምታስበኝ እሷ ናት። ተመልካቾቻችን እንግዲህ ከዚች ፈገግተኛ ጋር ሆነን ተውቤ ደግሞ እንገናኛለን። ነሽ እስ እንተዋወቅ፣ ኤደን ደንደን ትባላለሽ። ወይባ ጢስ እንግዲህ በእኛ ሀገር በደንብ የተለመደ ነው። በዚህ በኳታር ደግሞ ጽጌ እንደነገረችን ለመጀመሪያ ጊዜ ነው፣ እዚህ እሷ ናት የከፈተችው እና እዚህ ሀገር ሰው ይጠቀመዋል። አዎ ተለምዶ እንደጠበቅ ነው አይደለም። ከምጡ ደግሞ ይወዱታል። አንደኛ እዚህ ሀገር ሆነ እንጂ ትሪትመንቱ፣ ጭሱ፣ ከርቤ ሁሉም ላይ እንደ ኢትዮጵያ ነው። ሁሉም ተመሳሳይ ነገር ነው እና ከስተምር በጣም ለምዶታል። መጥተውም ደግሞ ወዳዎት ተጠቅሞት ነው የሚሄዱን ከአበሻ ውጭም የዚህ ሀገር ዜጋ አረቦቹ፣ ሱዳኖች ሁሉም ይጠቀሙታል። እና ሁሉም መጥተው ወዳዎት ነው የሚሄዱት። እኔ እኮ ምን አስቤ ተቀሽ በዚህ ሙቀት ላይ እዚህ እንግዲህ ወይባ ጢስ ሙቀቱን አስቢው፣ ጭሱን አስቢው፣ እንዴት ነው የሚቻለው? በዚህ እሳት በሆነ ሀገር ላይ እያልኩኝ እኮ ነው። ያው አሁን ሙቀት እየገባ ነው። ልክ ሙቀቱ ሲጀምር ኤሲ አለ። ኤሲ ስናበራ ልክ እንደ ኖርማል አየሩ ቀዝቃዛ ነው የሚሆነው። ውጭ ላይ ይሙቅ እንጂ ቤቱ ቀዝቃዛ ነው የሚሆነ። ከዛ ባለፈ ግን ክረምት ላይ ያው እንደውም ከኢትዮጵያ አየር ኢዚ በጣም ስለዚህ ተጠቃሚ ይጨምራል። ተጠቃሚ ይጨምራል። አየሩ ቆንጆ ነው። ግን ሙቀት ሲሆን ግን ኤሲ ስላለ ሙቀቱ አይሰማም። ኤሲ እናበራለን። ሳከራ አለ። ጭሱ አይረብሻቸውም። ስለዚህ ደስ ብሏቸው ተጠቅመው ነው የሚሄዱት። አሪፍ። እስቲ ከመጀመሪያው ከምትጠቀመው እኔ እሺ፣ መጀመሪያ የማደርግ እሷን አልተዋወቅናትም እኮ ሶሪ። ዋት ኔም? ሮዝ። ሮዝ። ኦኬ። ዌር ፍሮም? ፊሊፒንስ። ኦኬ ፈርስት ታይም የምጠቀምላት ግብዓቶቹ እዛ ኢትዮጵያ እንደማያቸው አይነቶች ናቸው። ከዛ ከኢትዮጵያ ነው የሚመጣው? ነው ከዚህ አሉ ነዚህ። ሁሉም ነገር ይሄ እንጨቱም አለ። አይ እንጨቱን ከኢትዮጵያ ነው የምናስመጣ፣ ከወሎ ነው የምናስመጣ። ግን ግብዓቶቹ እዚህ ሱቋ ገፍ የሚባል አለ። ልክ እንደ ኢትዮጵያን ወፍጮ ቤት ሁሉ ነገር አለ። ኧረ እባክሽ ገርሞኝ ናት። እና ሁሉም ነገር እዚህ ማዘጋጀት ይችላለው። እርድ አለ። ይሄኛው እርድ ነው። መጀመሪያ ፊታቸውን የምቀባው ይሄንን እርድ ነው። ፊታቸው ግሉ እና ጥቁር ጥቁር ቆዳ ካለው እሱን ያጸዳል። ከዛ ደግሞ ይሄን ከተቀባው በኋላ ሁለተኛ ላይ የሚቀርበው ከርከዴ ነው። ከርከዴ ደግሞ የተሸበሸበ ቆዳ እንዲወጠር ያደርጋል። ከዛ ይሄኛው እርዱ ድራይ ስለሆነ አብዛኛውን ሁ ሁሉም ቆዳ እናየት አይደለም አንዳንዱ ድራይ ነው፣ አንዳንዱ ደግሞ ኦይል ስኪን ያለው ስለዚህ እሱን በተመጣጠነ አድርገን በጣም ድራይ የሆነ ሰው ሲመጣ ግን ግሉ ያደርገዋል ለዛ ድራይ ለሆነው ቆዳ ደግሞ ኦይል የሚሰጥልኝ ደግሞ ከቡና የተዘጋጀ ትሪትመንት አለን። ቡና ብቻለን በውስጡ ብዙ አይነት ሲላመን አለው ብዙ አይነት ግብአቶች አሉት፣ ይህንን እጠቀማለሁ። ከዛ በመጨረሻ ደግሞ ፍክት እንዲል ቆዳ ቆዳችን ፍክት እንዲል፣ እንዲያመር የሚያመር ሆኖ እንዲበዳ ከሽንብራ የሚዘጋጅ ትሪትመንት አለ። መጨረሻ ላይ ይሄ ሚሆነው ከዛ በኋላ እንግዲህ ከቀቧት በኋላ የምታዩት ይውላል። አርባ አምስት ደቂቃ ጭስ ላይ ይቀመጣሉ። ከአርባ አምስት ደቂቃ ቆይታ በኋላ ከጭስ ሲወጡ ገላቸውን በዚህ ወደ አስር አይነት ትሪትመንት ይሄ ጥቅሙ ያለውን ነገር ሽታውን ለማጥፋት ማጥፋት ብቻ ሳይሆን ቆዳችን እንዳይደርቅ ኦይል እንዲሆን እና እንዲለሰልስ ያደርገዋል። ቆዳችን የሻከረ ቆዳውን እንዲለሰልስ ዲድ ስኪናችንን እንዲወጣ ያደርገዋል በዚህ ማሳጅ አድርጋለሁ ማለት ነው። መልካም እስቲ ከመጀመሪያው እኔ እና እየሰራሽ ታጫዎችናለሽ። እንግዲህ ከቅቤ ነው የምንጀምረው፣ ከቅቤ ነው የምንጀምረው እንደዚህ። ነጮች ግን ቅቤ ሲቀቡ ምን ይላሉ? የኛ አገር በጣም የምንወደው ነገር ነው ቅቤ። እነሱም የሚገርምሽ በጣም ደስ የሚላቸው ቅቤ ሲቀቡ ደስ ይላቸዋል። አዎ፣ ደግሞ ቅቤ አሁን ጾም ሲሆን የኛ ጾም ሲሆን ያው ክርስቲያኖች ቅቤ አይቀቡም። አይደለም፣ ትሪትመንት አለን ኦይል ሚክስ የሆነ ኦይል፣ አልመንት፣ አቮካዶ ኦይል፣ ኮኮናት ኦይል ሚክስ አድርገን እንደሚፈልጉት ከፈለጉ ሱ ደግሞ ከአቮካዶ የሚዘጋጅ ደግሞ ትሪትመንት አለን። በእርጎ በሙስ ምናምን አድርገን የጤና ጥቅሙንም የምታስመርጡት እሱን እንቀባለን። ፀጉራቸው። የጤና ጥቅሙንስ በደንብ አውቀውት ነው የሚመጡት ወይስ እዚህ እንድትነግሯቸው ወይስ በሰሚ ሰሚ ነው የሚመጡት? እንዴት ነው የሚመጡት ወደዚህ? ያው አንዳንዶቹ አያውቁትም። ያው ወይባ ስለተባለ ብቻ መምጣት ይፈልጋሉ እና እዚህ ሲመጡ ጥቅሙንም አብሬ አስረዳቸዋለሁ። ለምሳሌ አሁን ወይባ ሲገቡ ወይባ ለገላው ለቆዳው ውበት ብቻ አይደለም እርግጥ ቆዳ ያሳምራል በጣም ግን ለማሀፀን በጣም ቆንጆ ነው ማሀፀን ያጸዳል ኢንፌክሽን ያው ሴቶችን በመውለድ ያጠቃል እንደዚህ አይነት ነገር እና ኢንፌክሽን ላለባቸው ሰዎች ኢንፌክሽናቸውን ይከላከላል ማለት ያው ከህክም እንደ ህክምና ማለት ነው እንጨቱ ባህላዊ የሆነ ህክምና እናቶቻችን ጋር እንግዲህ የተለመደ ነው ሴት ሴትሊ ስትወልድ ወባጢስ ለማሐፀን በጣም ጥ በተለይ ለወለደች ሴት ለወገብም ጥሩ ነው። ላላ ወገብምቆንጆ ነውጆንደናፀንበጣም የሚያጸዳው ብዙ አይነት ሴቶች ታቅያለሽ። የሴት ነገር ስትወልጅ ብዙ ነገር አለ። እሱም እሱን ያጸዳል። ወገብ ደግሞ ወገብም ካለብሽ እሱም ደግሞ ያስንትንላል ይከለከላል። ከውበቱ ባሻገር ለጤና ለቆዳቆዳ ውበት ያምራል። በየስንት ጊዜው ነው የሚገባው? ያው እንግዲህ የኛ ሀገር እናቶች እኛ ትንሽ እንደነሱ አይደለንም እንጂ ተከታታይ አምስት ቀን ስድስት ቀን ነው የሚገቡ በወር ውስጥ። ምክንያቱም እንደዛ ሲሆኑ ሞር ጥቅሙ የሚታወቀው ከቻልሽ። ያው እዚህ ትንሽ ሙቀት ምናምን ስለሆነ በሳምንት በአስራ አምስት ቀን አንዴ መርተው ቢጠቀሙ እነሱ የተሻለ ነገር ነው። ምክንያቱም ያው ሰው ስራ ይሰራል ከባድ ነው እዚህ ሀገር ስራ እንደምታውቂው፣ ጊዜው ሩጫውን ባይችሉ በወራ እንዲመተው ቢጠቀሙ ቆንጆ፣ እኔ መካላ ለጤናቸው ሮዚ ሀውዚ ደበተር ኢትስ ሪላክሲንግ ስለዚህ አሁን ቀጣይ ምን እንደምናደርግ፣ አሁን ደግሞ ይህ ማርና ቅቤ ነው። ማርና ይሄ ለሰውነቷ ነው። ይሄ ደግሞ ሰውነቷን ነው የምንቀባት ማርና ቅቤ፣ ሙሉ ሰውነቷን ንቀባታለው። በምክንያቱም ጭሱ ላይ ስትቀመጥ ቆዳዋ ጭሱ እንዳያቀርም ያደርገዋል እና በደንብ ደግሞ ማር ሙቀት ሰጭ ስለሆነ በደንብ ያለው ቆዳ እንዲከፈት ይጠቅማል። ዲስኪኑን በዛው ይወጣል ማለት ነው በላም መልክ እና ውስጥ ያለውም ነገር በሽታም እንደዚህ ይህ ብርድ ምናምን በሙቀት በዛ ስለሚወጣ ይሄ ጠቃሚ ነው ማለት ነው። አሁን ይህን ከእግሯ ነው የምንጀምር። ሁሉ የሚቀር ነገር የለውም። ሁሉም ነው የሚቀባው። እዚህ ሀገር ያሉት አረቦቹ ከሌሎች ከሚመጡት ውጪ፣ እዚህ ሀገር ያሉት አረቦቹስ ያውቁታል፣ ይጠቀሙታል፣ ይመጣሉ፣ በጣም ይወዱታል። መጀመሪያ ይፈሩታል፣ ግን ከገቡ በኋላ ወደውት ነው ይደጋግሙታል፣ ከዛ በኋላ የሚገርመው ግን ምንም ሀገራችን ላይ እንደምናውቀው አይነት ቅቤ ነው። ሽታውም በጣም ደስ ይላል። ምንም ኢትዮጵያ የምናውቀው የተለየ ነገር የለውም። እኔ እንደውም በጣም እዚህ ቅቤው ሙቀቱ ምናምን የሚያሸተው መስሎ ነበረ። ግን ሽታው ራሱ በጣም ደስ የሚለው ወደ ጭሱ ነው የምትገባው። ከዛ ደግሞ ቀጣዮቹ ነገሮች ነው የሚደረገው። ስለዚህ ውስጥ ጭሱ ላይ ከሆነች በኋላ ሮዚ ምን አይነት ስሜት አላት የሚለውን ወደ በኋላ እናያለን። እኔ ደግሞ ፀጉሬ ልሰራ፣ እስከዛ ፀጉሬ ልታጠብ። ሮዚ ላይ ደግሞ የደረሰችውን ነገር ለተመልካቾቻችን እናደርሳለን። ስለነበረን ቆይታ በጣም አመሰግናለሁ። ጥሩ ጊዜ ይሆንላችሁ። ሙቀት መሰለኝ። ቀዝቃዛ ራሱ የተለየ ልምድ ነው። አዎ እኛ ኢትዮጵያ እንግዲህ ሙቁ ስንፈልግ ሙቁ ሙቆልን ብለን ነው። ቀዝቃዛ ስንፈልግ በቀዝቃዛ ነው የምታጠበው። በቃ የመጨረሻ ለብቻ በርሜል ይደረግና፣ አይ በባሊ ቀርተሽ ስታስቀምጭ የቤት የኤሲዩ ቅዝቃዜ ምናምን ያቀዘቅዛው መናገር ነበር። አዎ እንደዛ ብታረጊ ግን፣ ሰሞኑ ሰመር ክረምት ስለነበረ ራሱ ቀዝቃዛ ነው። አሁን ግን ወደ ክረምት ወደ በጋ እየገባን ስለሆነ ሙቀት ነው። አለ ግን አንዳንድ ሰው በተፈጥሮ ሙቆሃ ነው የሚወደው። አዎ ብዙ ጊዜ ሙቅ ስለለመዱ የዚህ ሀገር ሰዎች ሙቆሃ ነው፣ ቀዝቃዛ አይፈልጉም? ሙቆሃ ለጠቆማ አይደለም ይባላል። እሱ አዎ ኦፍኮርስ ጥሩ አይደለም፣ ግን በቃ እንደ ሀገሩ እኔ አንድ ዓመት እዚህ ሀገር ከመጣ አሁን ቀስ እያለ ደግሞ እየሞቀ እየሞቀ እየሞቀ ይመጣል። በቃ ለዛሬ እንግዲህ በሚቀጥለው ስትመጪ ውጭው ራሱ እንዴት እንደሆነ ሙቀቱ አይተሻላል። በጣም ከባድ ነው። እሺ ነገር እኔ በተፈጥሮ ፀጉር ቤት ሙቀዋ አልወድም፣ ለገላይም ለፀጉር ቤት ሙቀዋ አልወድም። እዚህ ደግሞ ቧንቧ ራሱ ሙቀዋ ነውና አልቻልኩትም። ካስክ ስገባ አይደል እንግዲህ ምን ልሆን እንደምችል ስላለ አሳሰ በጣም ስገባም እየተናገርኩ ነበረ፣ የብዙዎቻችን የሴቶች ችግር ካስታንብን እንጣላለን። እና በዚህ ሙቀት ደግሞ ምን ይመስላል የሚለው እንግዲህ ውስጥ ገብቼ ነው ስሜትን ለእናንተ ማጋራት እንችለው። ዋው ደስ የሚልበት እንዴ ይስ እንዴት እንዳማረብኝ፣ በደንብ ነው የተንከባከቡኝ። ስለሰጣችሁኝ ፍቅር፣ ስለጋበዛችሁኝ፣ እንድጎበኘው ስለፈቀዳችሁልኝ ሁሉ በጣም ነው የማመሰግናው። በሌላ ጊዜ ስመጣ እዚሁ ነኝ። እንግዲህ ዲምፕል ያው ከዚህ እሱ ዲምፕል ጋር የማይቀር በጣም አመሰግናለሁ። መልካም ቀን። በካታር ዶሃ በዲምፕል ቢቱ ሳሎን የነበረኝ ቆይታ ይህን ይመስል ነበር። እጅግ በጣም ቆንጆ እንክብካቤ የተደረገልኝ በኢትዮጵያ ልጆች፣ በሀገሬ ልጆች እንክብካቤ ተደርጎልኛል። የቡናው ጭሱ፣ ቆንጆ ቡና፣ ፈንዲሻው ምኑ ቀረ። እንዲሁም ደግሞ በጣም የተገረምኩበት በዚህ በካታር ዶሃ ላይ ለመጀመሪያ ጊዜ ነው እንግዲህ በዚህ በዲምፕል ቢቱ ሳሎን የወይባ ጢስ የተጀመረው። ለበርካታ ሰዎች አገልግሎት እየሰጠ እንደሆነ ተመልክቻለሁ። ኢትዮጵያውያን፣ ሌሎችም ከኢትዮጵያውያን ካልሆኑ ሰዎችም ሁሉ እየመጡ እንደሚጠቀሙበትም አይቻለው። እንግዲህ ሀገራችን ላይ ወይባ ጢስ ለበርካታ ነገሮች ለጤና ለውበት እንደምጠቀምበት ታውቃላችሁ ሁላችሁም። እንግዲህ ወደ ኳታር ዶሃ ሀገራችሁ ሲያመራችሁ፣ በዚህ በዲምፕል ቤት ሳሎን መታችሁ የፈለጋችሁትን አገልግሎት እንደምታገኙ ለማስቃኘት ሞክሬያለሁ። ስለነበረኝ ቆይታ ሁሉ አመሰግናለሁ። የእግረ መንገድ ጉዟችን ይህን የሚያስል ነበረ። የተመለከታችሁትን እንግዲህ ተመልክታችሁ እናንተም አስተያየት እንደምትሰጡን ተስፋ አድርጋለሁ። ስለነበረን ጊዜ እጅግ